ኪራ አዲስ ሰራተኛ ቀጥሯል፣ ቤት ውስጥ እናም በነጻነት እዚህ ቤት ውስጥ መስራት ትችያለሽ የሚያስፈልግሽ ነገር ካለ ለእኔ ንገርኝ ብሎ እንግዲህ አንድ ሰራተኛ ቤት ውስጥ አምጥቷል። ያመጣት ሰራተኛ ግን እያንዳንዱን እዛ ቤት ውስጥ እየተፈጠረ ያለውን ነገር እየደወለች ለአንድ ሰው ታሳውቃለች። ማን የሆነችን ሰራተኛ ወደ ኪራ ቤት የላከ እናም ከቤት ውጭ ማንም እቺን ሰራተኛ ወደ ነኪራ የሚልክ የለም። ቤቲ እንግዲህ ኪራን ለማግኘት ብዙ ርቀቶችን የምትጓዝ ልጅ ናት። በክፋት የተሞላች ስለሆነ አሁን ላይ ይህንንም ነገር እያደረገች ያለችው ቤቴ ትመስላለች። የእናንተ ግምትስ ምንድን ነው? እኔ ቤቴ ናት እቺን ሰራተኛ ወደ ነ ኪራ ቤት የላከችው እየሰለለች ምን እንደተሰራ እዛ ቤት ውስጥ እያንዳንዱን ነገር እንድታቀብላት አድርጋ ነው። ከደላላው ጋር ተመሳጥራ እንግዲህ ወደ ነ ኪራ ቤት ሰራተኛ ሰራተኛ የመጣችው ማለት ነው። ኪራ እንግዲህ አሁን ላይ መልካም ጥሩ ሰራተኛ አግኝቻለሁ ብሎ ነው እያሰበ ያለው። እናም ደግሞ በነፃነት ቤት ውስጥ እንደፈለግሽ መስራት ትችያለሽ፣ የጎደለው ነገር ካለ ግን እኔን ልታናግሪኝ ችግር የለውም እያላት ነበረ ማለት ነው። ሌላው ጉዳይ እንግዲህ ሜሩ ተመልሳ መጥታለች። ሜሩ በመምጣቷ ብዙዎቻችንን አስደስቶናል ማለት ነው፣ እውነት ለመናገር እናም ደግሞ እንግዲህ ኪራ ነው በግድ እንድትመጣ ያደረጋት ቤቱ እኮ ባዶ ነ ሆነ ሊወጣኝ ደርሷል እያለ ነበረ ሲጠራት፣ የነበረው እሷም እንግዲህ አይ እናቴ አትፈቅድልኝም እያለች ነበረ ማለት ነው። ከዛም በኋላ እንድትመጣ አድርጓል በግድም ቢሆን እሷ ከመጣች በኋላ ግን ብዙ ነገሮችን ታስተካክላለች ብለን እናስባለን። እሷም እንግዲህ ለማስተካከል ደፋ ቀና እያለችን ያለችው ኪራ አሁን ላይ ቤቱ ሁሉ አስጠልቶታል ከፅናት ውጪ ይሄ ቤት ቤት አይመስልም እያለ ነበረ። ሰራተኛ ሳይቀጥር ሰራተኛ ቀጥር ያለው ቆንጆዋ እየጠራችኝ ነው። እሷ ጋር ሊሂድ እያለ ነበረ በስልክ ደውሎ ሲያስቀናት የነበረው። ጽናትም ኪራ ከሰከረ ብዙ ነገሮችን ያጠፋል፣ ስለዚህ ቶሎ እሱ ጋር ሄጄ ማየት አለብኝ በማለት ገስግሳለች ወደ ኪራ ቤት። ኪራ ቤት ስትመጣ ግን ምንም አይነት ሰራተኛ የለችም፣ ብትፈልግ አጣች። የትን ያስቀመጥካት ሰራተኛህን እያለች እየጠየቀችው ነበረ። ከዛም በኋላ እችውትና ቆንጆዋ ሰራተኛ እያለ ነበረ፣ ሙድሲ ዝባት ነበረ። ከዛም በኋላ እንዴ አንቺ ደግሞ ህልምሽም መቆጣትሽን አልተውሽም እንዴ እያላት ነበረ። ከዛም በኋላ አንተ ከህልም አልነቃህም እንዴ እያለች ነበረ ለኪራ። ኪራ ግን አውቆ ነበረ እንደዛ ሲያደርግ የነበረው በፍቅርሽ ተሸንፊያለሁ፣ እኔና አንቺ አብረን መኖር አለብን እና ቢያንስ እቀፊኝ እያላት ነበረ ማለት ነው። እሷም እንግዲህ የኔና የአንተ ከዚህ በላይ መቀራረብ ጥቅም የለውም፣ መልሰ መላልሰ ልቤን ጎድ ተህኛል አሁን ላይ ደግሞ ከተሰበርኩኝ አልጠገም ስለዚህ ይህንና ያንተ መራራቅ ጥሩ ነው እያለችው ነበረ ተይ እንደዚህ አታድርጊ እኔ በአንቺ ፍቅር ተሸንፍ ያለው እያለ እንግዲህ እየተማጽናት ነው ያለው ኪራ ኪራ በአሁን ሰዓት ላይ ከእሷ ውጪ ማንም አይታየውም እና አብረን እንኑር ስለዚህ አንቺ ልቤን አሸንፈሽኛል እያላት ነበረ ከዛም በኋላ እንግዲህ ጽናትም በሱ አትጨክንበትም አንተ አሁን ላይ ሰክረ ነው እንጂ ነገችን ቃል አትደግምም እያሉች ነው ይህ ነገር ነው እያስፈራት ያለው ጽናት ኪራ ግን እንደ በፊቱ አይደለም፣ አሁን ላይ ተለውጧል። ብዙ እቅዶችን አቅዷል፣ ከእሷ ጋር ለመኖር ጥሩ ሕይወት እንዲሁም ደግሞ ልጆ ልጅ እያለ ከዚህ በፊት ከናሆም ጋር ያቀዳቸው እቅዶች ነበሩ፣ ናሆም ሲያስታውስ ነበረ እና እሷን አንደላቅቄ አኖራለሁ አኖራለሁኝ፣ ከማንም በላይ አድርጌ ነው አንቀባርሬ ይማኖሩሽ እያለ ነው። እናም ብዙ ሰርፕራይዞች ከፊት ለፊት ይጠብቋታል። እሷ ደግሞ የቤት ሰራተኛ መሆኔን ብዙ ጊዜ ደጋግሞ ይነግረኛል። እናም ደግሞ ቅድሚያ ለ አባቴ ነው መስጠት ያለብኝ። ኪራ ምንም ማድረግ አልችልም። ከአባቴ ላስበልጥ አልችልም እያለች ነበረ። ሲያስፈራት የነበረው ማለት ነው። አሁን ላይ እንግዲህ አንድ ላይ ሆኖ ተቃቅፎ በተኙበት ናሆን መቶ ነበረ ወይ እነዚህ ልጆች እያለ እሱም በነሱ ስራ እየተገረመ ነበረ ማለት ነው። ቶሜንጀሪ ሆኑ እኮ እነዚህ ልጆች፣ የነሱ ፍቅር ደግሞ ይለያል እያለ ነበረ ማለት ነው። እናም የነሱ እንደዚህ ተቃቅፎ መተኛት ግርም እያለው ነበር። እንደዚህ እየተዋደዱና እየተፋቀሩ መራራቅ ለምን መረጡ እያለ ነበረ ሲገረም የነበረውን ናሆም ከዛም ከእንቅልፏ ስትነሳ እንዲህ እዚህ ምን እያለች ነበረ ማለት ነው። እሷ ራሱ ሳትጠጣ ነበረ የሰከረችው እና ከዛም እንዲህ አንቺ ራሱ ምን ትሰሪያለሽ እዚ እያለ ነበረ። ከዛ አሁም ሲስቅ በጣም ደነገጡ ማለት ነው። ከዛም በኋላ እንግዲህ ጽናትም እዛ ቤት ውስጥ ሰራተኛ እንደሌለች እሱ አውቆ እሷን እንድትመጣ እንዳደረገ ካወቀች በኋላ በቃ እኔ መሄድ አለብኝ ብላ እንግዲህ ጥላቸው ሄዳለች ማለት ነው። እዛም ከሄደች በኋላ ጽናት ከጓደኛዋ ከአዲሷ ቤት አከራይ ጓደኛዋ ጋር ብዙ ነገሮችን እያወሩ ነበረ። እናም አንቺ ኪራ እንደ በፊቱ አይደለም። ፍቅር ደግሞ ብዙ ጊዜ ብዙ ውጣ ውረዶች፣ መከራና ስቃይ አለበት። እሱን ነገር አሸንፈሽ ነው ትዳርሽን ጥሩ ደረጃ ልታደርሽ የምትችዩ እያለች እንግዲህ ጥሩ ምክሮች እየነገረቻት ነበረ። የእህቷንም ታሪክ ለጽናት እየነገረቻት ነበረ ማለት ነው። ስለዚህ አሁን ላይ አንቺ የሚወድሽን የሚያፈቅርሽን ሰው አትግፊ፣ ሰው መግፋት ደግሞ ጥሩ አይደለም እያለቻት ነው። እውነት ለመናገር ኪራም የዋህነት አለበት። አሁን ላይ ግን ለእሷ ቦታ እንዳለውና ለእሷ ፍቅር እንዳለው እያሳየና እየነገራት ነው የሚገኘው ማለት ነው። አሁን ላይ ግን አዲሷ የመጣች ሰራተኛ ሰላይ ትመስላለች። ቤቲ ናት የላከቻት። እያንዳንዱን ነገር እዛ ቤት ውስጥ እየሆነ ያለውን ነገር እያንዳንዱን እየደወለች ነበረ ስትናገር የነበረው። ምሄሩ እንግዲህ ጽናትን ማግኘት አለብኝ። ስለዚህ አንተ ደውልላትና እኔ ላግኛት እያለች ነበረ። አይ እኔ አላደርግም እያለ ኪራ እምቢ ብሏት፣ ከዛም ናሆም ደውሎ ቀጥሮ እንግዲህ ሜሩና ጽናት እንዲገናኙ አድርጓል። ሆቴል ውስጥ ግን ከተገናኙ በኋላ እዛ አንዳንድ ነገሮችን ካወሩ ከተጫወቱ በኋላ ወደ ቤት መመለስ አለብኝ አለች ሜሩ። ከዛም በኋላ እንግዲህ አብረን እንሂድ፣ በዛውም ደግሞ ኪራን ሰላም ትይዋለሽ እያለች ነበር። አንቺ ከሄድች በኋላ ብዙ ነገሮች ተፈጥረዋል ብላ እየነገረቻት ነበረ። ጽናትም ለሚሩ ተያይዘው እንግዲህ ወደ ቤት ይመለሳሉ። ወደ ቤት ሲመለሱ ሰራተኛን አላየችም ነበረ ጽናት። ከዛ በኋላ ቤት ውስጥ ሰራተኛ ቀጥሮ ስለነበረ ከገቡ በኋላ እንግዲህ ሰላም ተባባሉ ከኪራ ጋር ጽናትም። ኪራ ግን እያደረገ ያለው ጽናትን የሚያስቀና ነገር ነው እያንዳንዱ ድርጊት ቆንጆዋ ሰራተኛ የሰራችው ምግብ እጅ ያስቆረጥማል በጣም ነው የሚጣፍጠው እያላት ነበረ ሲያስቀናት የነበረው። ጽናት እንግዲህ ሰራተኛ መምጣቷን ያኔ ነበረ እየሰማችው። የበፊቱ ያው እሷን ለማስቀናትና እሷ ተመልሳ ቤት ውስጥ እንድትመጣ ነበረ ሲያደርግ የነበረው። አሁን ላይ ግን ትክክለኛ ሰራተኛ እንደቀጠረ አወቀች። ከዛም በኋላ አሽሙሩ እንግዲህ ከተናገረ በኋላ እሷም ተናዳ ትነሳና ትወጣለች። ከሳሎን ከወጣች በኋላ ወደ ኩሽና ነበር ያቀናችው። ኩሽና ስትደርስ ግን ሰራተኛዋ እያንዳንዱን እዛ ቤት ውስጥ የነበረውን ነገር እያወራች ነበረ ስለ ፅናት፣ ስለ ኪራ፣ ስለ ሜሩም እያወራች ነበረ። ፅናት ደግሞ በጣም ቆቅ ናት፣ ብዙ ነገሮችን ትጠራጠራለች። ከደረሰባት አንፃር ነው እንግዲህ እንደዚህ ልትጠራጠር የቻለችው። ከዛም ሰራተኛዋ ግን እያወራች ነበረ ስለ ሜሩ እንዲሁም ደግሞ ስለ ጽናት ወፈር ያለችና፣ እንዲሁም ደግሞ ቀይ ረዘም ያለች መታለች። በፊት አንድ ልጅ ነበረ፣ አንድ ኪራ ነበረ፣ ኪራና ጓደኛው ነበረ። አሁን ደግሞ እንደው አራት አምስት ሆነው ልሻል እያለቻት ነበረ ጽናት በተፈጥሮዋ እንግዲህ ቆቅናት ትጠራጠራለች። እናም ሰራተኛዋም እያለች ነበረ ከተነገረኝ በላይ ቆቅነሽ አትቻይም፣ ግን ደግሞ አንቺን የምታዘናጋሽ አንድ በጋለች እንጂ እያለች ነበረ። ሜሩን ስትነገራት የነበረውና በሰላይነት ነው የገባችው። ቤቲናቴ ላከቻት ማለት ነው። እዛ ቤት ውስጥ እንግዲህ አሁንም ሰላም እንዳይፈጠር የምታደርግ ሰራተኛ መታለች ማለት ነው። ጽናት ወደ ቤት ተመልሳ ኪራ ጋር ከሆነች ያንዳንዷን ነገር የሚደረገውን ነገሮች ሁሉ ትሰማለች ማለት ነው፣ ማን እንደላካት። እዛ ቤት ውስጥ ብዙ ችግሮች ሊፈጠሩ ይችላሉ ከአሁን በኋላ ምክንያቱም እቺ ሰራተኛ የመጣችው ለሰራተኝነት ሳይሆን ቤት የላከቻት ሰላይ ናት ማለት ነው። ኪራ ይህንን ሁሉ አያውቅም፣ አይጠራጠርም በተፈጥሮ እሱም እንግዲህ ሜሩም ራሱ አልተጠራጠረችም። አንቺ እኮ ከደረሰብሽ አንፃር ሁሉም ሰው ክፉ ይመስልሻልና ለዛ ነው የምትጠራጠሪው እያለቻት ነበረ ሜሩም ለጽናት ጽናት እንግዲህ ከዛ ውስጥ ብዙ ነገር አልተዋጠላትም። ግን ደግሞ ከሚሩ ጋር ወጥተዋል ማለት ነው። ከወጡም በኋላ እንግዲህ ቤቷ ከደረሰች በኋላ ጽናት ለዛችኛዋ ለአካራዊዋ ጓደኛዋ እያወራች ነበረ። ምንም ቀልቤ አልወደዳትም አለቻት። ከዛም እንግዲህ አንቺ አሁን ብዙ ሰዎች ሕይወትሽ ውስጥ መጥተው ስለጎዱሽ ሁሉም ሰው ይጎዳኛል ብለሽ አታስቢ እና አትጠራጠሪ እያለቻት ነበረ። ስትመክራት የነበረው ጽናት ግን እውነቷን ነበረ እንደዛ ስትል የነበረው ምክንያቱም ያልተጠረጠረ ተመነጠረ ነው ነገሩ እና ጽናት አሁን ላይ የሚጎዳት ሰው አለ ማለት ነው እዛ ቤት ውስጥ። ጽናት ግን ክራ ቤት ውስጥ ብትመለስ ደስ ይላል። ምክንያቱም እቺ ሰራተኛ እያንዳንዱን ነገር እንዳታደርግ ታደርጋታለች። ምክንያቱም ቤቲ ምንም ከማድረግ ወደኋላ አትልም ማለት ነው። ቤቲ በተፈጥሮ እንግዲህ

እልህ የተሞላች ልጅ ናት እና ኪራን ስለምትወደው ስለምታፈቅረው ብቻ ሌሎች እሱ አጠገብ ያሉትን ሰዎች ማጥፋትን ትፈልጋለች። ቤት ድረስ በመሄድ እንግዲህ መርዝ ምግብ ውስጥ ጨምራ ሁሉንም ቤተሰብ ለመጨረስ ነበረ የመጣችው። አሁን ላይ ደግሞ ሰላይ ትልካለች። ኪራ የሚያስበው ሰራተኛ አጋዥ አግኝቻለሁ፣ ጽናት አሁን ላይ የቤት እመቤት ሆና መኖር ነው የምትፈልገው እያለ ነበረ ለናሆም ሲያወራ የነበረው። ይህ ነገር ቁጭ ብላችሁ ከጽናት ጋር ብታወሩ አሪ ሪሊፍ ነው ብሎ ነበረ ሲነግረው የነበረው ጓደኛው ናሆም ማለት ነው ለኪራ ኪራ ግን እልህ ተሟልተዋል በአሁኑ ሰዓት ላይ ፍቅራቸው ሁለቱም እልህኞች ናቸው ይሄ እልህነታቸው ደግሞ አሁን ላይ እቺ የመጣችው ሰራተኛ እንድታጠቃቸው ያደርጋል ማለት ነው ሁለቱ ቢስማሙ እዛ ቤት ውስጥ ሰራተኛ የሚባል አያስፈልግም ማለት ነው የሰራተኝነት ስሜት እንዳይሰማት ነው እቺኛዋን ሰራተኛ ያመጣው ኪራ ለጽናት በማሰብ ነው። እናም ደግሞ እሷም በቅናት መንፈስ ሰራተኛ መታለች። ሲሰክር ደግሞ ይሳሳታል ብላ ስለምታስብ እዛ ቤት ትመለሳለች ብሎ ነው። ምናልባት ለጊዜው ብቻ ሊሆን ይችላል እቺ ሰራተኛ የተቀጠረችው። ጽናት ግን ወደ ቤት ከተመለሰች እቺ ሰራተኛ ልትወጣ ትችላለች ማለት ነው። አዲሷም ሰራተኛ እንግዲህ ጽናት ከተነገራት በላይ ኃይለኛ ሰው እንደሆነችባት ነው እየተረዳች ያለችው ማለት ነው። ጽናት ደግሞ እዛ ቤት ውስጥ ከሆነች ምንም ነገር አታስተነፍሳትም ማለት ነው። እቺ ሰራተኛ ከዚህ በፊትም ሶሲን ከዛ ቤት ውስጥ እንግዲህ ብዙ ነገሮች አግኝታባት የእሷ ውሸት አጋልጣ ከኪራ ጋር አለያይታ ነበረ። ኪራን ከብዙ አደጋን ያዳነችው ጽናት እሱ ነገር ነው። እሱንም ሊያስወደዳት የቻለው ማለት ነው። ጽናትን በአሁን ሰዓት ላይ ራት ያለው ስራዎቿ ነው ማለት ነው። መልካም ነገርን ስትሰሩ በሰዎች ዘንድም ትወደዳላችሁ። ጽናት እንግዲህ ለሱ ሲባል ብዙ ነገሮችን አሳልፋለች። አሁን ላይ ደግሞ አንደላቆ እሷን ለማኖር ልካስሽ እያላት ነው ያለው ኪራ ማለት ነው። እንግዲህ ልስማት ሲላሱ ሰውዬ ርቀትን ጠብቅ እያለችው ነበረ ማለት ነው። አሁን ላይ በጣም በፍቅሯ እየተሰቃየ ነው ያለው ኪራ ማለት ነው። እች ሰራተኛ ደግሞ ከገባች በኋላ ብዙ ነገሮችን እንዳታበላሽ ፈርተናል ማለት ነው። ኪራና ጽናት አሁን ላይ ባይራራቁ ኑሮ ይሄ ሁሉ አይመጣም ነበረ። ኪራም አዲስ ሰራተኛ አይቀጥርም ነበረ። ሁለታቸው በማራራቃቸው እንግዲህ አሁን ብዙ ነገሮች በመሃላቸው ሊፈጠር ይችላል ማለት ነው። ጽናትም ከዛ ቤት ለቃ ወደ ኪራ ቤት መመለስ አለባት። ትወደዋለች፣ ታፈቅረዋለች። ግን ደግሞ አባቴን መርዳት ያለብኝ ብቻዬን ሆኜ ነው እያለች ነው ያለችው። ኪራ ደግሞ ያለፈ በደሎቼን ልካስና አንቺን ከበደል ላድንሽ በድዬ ሰዎች አለውኝ አቃለውኝ። አሁን ላይ ደግሞ አንቺን መካስ እፈልጋለውኝ። ተይ ቅረቢኝ፣ ቢያንስ እቅፍ አድርግኝ እያለ ነበረ ሲማጸናት የነበረው። እሷም አልጨከነችበትም። ትወደዋለች፣ ታከብረዋለች፣ ታፈቅረዋለች። ግን ደግሞ ብዙ ነገሮች ስለበደላት ያንን በደሎቿን መርሳት አልቻለችም ማለት ነው። ይህ በፊት ጉዳት አሁንም ላይ መልሶ ሊጎዳኝ ይችላል። መልሶ ደግሞ ከጎዳኸኝ አልጠገንም፣ ተሰባብሬ ቁጭ ልል እችላለሁ፣ ተስፋ ልቆርጥ እችላለሁ። እናም በፍቅር መሰበርን አልፈልግም። ብዙ መከራና ስቃይን አሳልፍ ያለው በአንተ ፍቅር እያለችውን ያለችው እንጂ ሳትወደው ሳታፈቅረው ቀርታ አይደለም ማለት ነው። ኪራና ጽናት አንድ ላይ ሆኖ ፍቅራቸውን የሚኖሩበት ቀን ናፍቆናል ማለት ነው። እቺ ሰራተኛ ደግሞ ከዛ ቤት ውስጥ እንደው ንቅል ሊያደርግልን እውነት ሌላ አቃጣይ መታለች ማለት ነው። ጽናት ወደ ቤት ከተመለሰች ግን ምንም አይነት ወሬ ወደ ሌላ ሰው አታቀብልም ማለት ነው። ጽናት እንግዲህ አስቢበት እና ምርጥ ጓደኛ መካሪ አለች ማለት ነው። እዛ ቤት ውስጥ ያገኘሻት የቤት አከራይዋ በጣም ምርጥ ሰው ናት ማለት ነው። የእህቷን ታሪክ ለጽናት እየነገረቻት ነበረ ወደ ማለት ነው ጽናትም ወደ ቀልቧ ለመመለስ እንግዲህ ሙከራ እያደረገች ነው ያለችው። እዛ ቤት ውስጥ ሆና እየወደደችው እያፈቀረችው፣ ግን እሱ ቤት መሄድ እየፈለገች ሳትሄድ የምትቀርባቸው ጊዜያቶች አሉ ማለት ነው። እሱም ይወዳታል ያፈቅራታል፣ ግን ደግሞ እንዴት አድርጎ እልህ አስይዟታል። እልህ የተሟላበት ፍቅር ደግሞ በጣም መጥፎ ነው ማለት ነው። እና ኪራና ጽናት እንግዲህ እግዚአብሔር አምላክ ፍቅራችሁን ያጽናላችሁ እንላለን። እንደዚህ ትቀቁፍ ብላችሁ ስትተኙ እናም ደግሞ ሳሰቡ ደስ ትላላችሁ ማለት ነው። ፍቅራችሁን ያዝልቅላችሁ። እቺ ሰራተኛ ደግሞ ከቤታችሁ ንቅል ያደርግላችሁ ማለት ነው። ቤቲ ናት የላከችው። አይ ቤቲ አንቺ ማትሰሪው ተንኮሌን ለምክ። እውነት ለመናገር አሁን ላይም ደግሞ እቺን ሰራተኛ ልካ እንግዲህ ብዙ ነገሮችን ለማስተካከል እየሞከረችን ነው ያለችው። ቤቲ አይሳካልሽም። ሁለት የሚዋደዱ የሚፋቀሩ ኪራና ጽናትን ለማለያየት እንግዲህ ብዙ ርቀት እየተጓዘችን ነው ያለችው ቤቲ። ከቤቲ ውጭ ይሄን ነገር የሚያደርግ ያለ አይመስለኝም። ሶሲ እንኳን እንደዚህ ታደርጋለች ብዬ አላስብም። እስኪ እናንተ ደግሞ የራሳችሁን ግምት ኮመንት ላይ አስቀምጡልን። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናል።